መጨረሻ ላይ መሲሁ ዒሳ ዓለይህ ሰላም እስኪወርድም ድረስ የበላይነትን ይጎናጸፋል በምድር ላይ። ያለ መጨረሻ ላይ ነቢዩላ ዒሳ ወዳረድን ሁሉ ተናገሩ። ከዚያም መሲሁ በመላእክቶች ታጅቦ ይወርዳል አሉ። ከቀኝና ከግራ ሁለት መላእክት ታጅበውት ዒሳ ዓለይህ ሰላም ይወርዳል ወደ ምድር። ወዲያው እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ይሄዳል አሉ። እዛው ሲያስተምርበት የነበረበት ቦታ ይሄዳል። በይተል መቅደስ ይገባል። ከገባ በኋላ ሶላት ይሰግዳል አሉከና ተጃ ነቢ ላ ሰለም የዛኔ እናንተ አሰግዱ ይላችኋል። እናንተ አሰግድ በምትሉት ጊዜ ይላችኋል። እናንተ ነው እና የተደረገው እናንተ አሰግዱ ይላል። ተከትሎ ይሰግዳል አሉ። ከዚያ ይወጣና ደጃልን ፍለጋ ይሄዳል። ይገናኛሉ ፊት ለፊት አሁን መሲሁን እንዲ ሀሰተኛውን መሲህ እንዲገድል የተደረገው መሲሁ ዒሳ አለይህ ሰላም የበላይነትን ፈልገው አይሁዲዎች ያን እውነተኛውን መልሰው ነበር። መሲሁን የበላይነትን ፈልገው ይሄኛውን ሀሰተኛውን መሲህ አገኘን ብለው በጨፈሩ ጊዜ አላህ ስብሓነሁ ወተዓላ ያንን የመለሱትን እውነተኛውን መሲህ አውርድና ሀሰተኛውን የበላይነት አገኘንበት ያሉትን መሲሃቸውን ያጠፋላቸዋል። የበላይነትንም ለመሲሁ አጎናጽፈዋል። ያንን የበላይነት ፈልገውበት የነበሩበትን መሲህ ሲያጠፋላቸው አይናቸው ያለ

ነገር ግን ጥበቡ አይሄድም። ነብይ አለይሂ ሰላም ጋር ምን ያገናኛዋል? ሀሰተኛው መሲህና ይሁዲዎች የሚገናኙት ከመሲሁ ከዒሳ ጋር ስለሆነ ነው። ብታቸዋል አ ኢብራሂም መቶ ቢገድለው ይችል ነበር፣ አያስኬድም። ግን ጥበቡ አይሄድም። ሙሳ መቶ ቢገድለው ይችል ነበር፣ ነብያቶች፣ ጥበቡ ግን አይሄድም በፍጹም ብታቸዋል። አ አምላክ ዝም ብሎ በከንቱ አይደለም አንድ ነገር የሚያደርገው መሲሁን የወሰደው አንደኛው ዓላማ ይሄ ነው። ሀሰተኛውን መሲህ አግኝተናል፣ መሲሁ መጥቶልናል ብለው ሲፎክሩ ጊዜ የዛን ያኔ የካዱትን ያስተባበሉትን እውነተኛውን መሲህ አላህ ያወርድና ሂድና

ወይ ፊ ዙልማን አሉ መሲሁ ገንዘብን ያትረፈርፋለት ትውልድ አሉ ለምን መሪ ነው። መሪ ከሆነ ደግሞ የሀገሪቱ ኢኮኖሚ በእርሱ ቁጥጥር ስር ይሆናል፣ አ በመንግስት ስር የዛኔ እርሱ ስለምድራዊ ህይወት የሚያስብ ነብይ አይደለም፣ እንደ ምድራዊ ባለስልጣናቶች። ስለዚህ ምን ያደርጋል? አጠቃላይ ለትውልድ ሁሉ ገንዘብን ይሰጣል፣ ይለቀል። የዛኔ አንዲትም ድሃ በምድር ገጽ አይኖርም አሉ ነብስ ላ አያቸው አለ ትውልድን ሁሉን ከብላ ጥጣ ብሎ ይሰጣቸው። ለራሱ አይፈልግም መሲሁ። መሲሁ የምድር ሰው አይደለም።

አዛ ያደርጉታል። አይሁዶች አይሁዶች እርሱን አልተቀበሉትም ነበር አብዛኞቹ። በዚህ ጊዜ ሰላም ለማገኘት ብሎ ዒሳ ዓለይህ ሰላም ይሄዳል። ከእለታት አንድ ቀን እየሄደ ያለ አንድ አይሁድ እስኪ እንዳው ይህ የሚለው ነገር እውነት ከሆነ እውነተኛም ከአምላክ ዘንድ የተላከ መልእክተኛ ና ነቢይ ከሆነ ዛሬ የሚሰራውን ሁሉ ለማየት እከተለዋለሁኝ ብሎ ወሰነ። ዒሳ ሆይ ልከተለ ፍቀድ፣ በምትሄድበት ሁሉ ጉዞ ነው እና ተከተለኛ ለው ዒሳ ዓለይህ ሰላም ጉዞ መሄድ ጀመሩ። ስንቅ እሚያዝተባባሉ ጉዞ ነው እና ሶስት ቂጣ ገዙና ይይዛሉ ለጉዞቸው ስንቅ ይሆናቸው ዘንድ። ኢሳ ዓለይሂ ሰላም ያ ዝሄ ለሰው በጉዞችንም ላይ በምንራብ ጊዜ እንድንበላው የሆነና ነው። መሄድ ጀመሩ። በመሀል መንገድ ላይ ኢሳ ዓለይሂ ሰላም እየሄደ እያለ አንድ ማየት የተሳነውን ልጅ አገኘ። ነቢዩላህ ኢሳ አጠጋለ እና ቢስሚላህ ብሎ በአላህ ስም ብሎ አይኑ እንዳበሰው፣ ወዲያውም አይኑ ተከፈተ። የአይሁድ በጣም ደነገጠ። እንደ ማየት የማይችል የነበረ ልጅ ከቅጽበት በፊት አሁን አየ ብሎ በጣም ይቅርታል። መጀመሪያ ረሳት ሶስቱን ቂጣዎች ይዞ እየሄደ እያለ ኢሳ አለይህ ሰላም እና ሰውየው እና ብላ ብሎ ያወጣሉ። አውጣ ይለዋል ኢሳ አለይህ ሰላም። ልክ ያለን ሲያወጣ ጊዜ ቀድሞ ሰውየው አንዱን በልቶት ነበር፣ አንዱን በልቶታል። ሁለት ነው ያለው። ከዚያ ኢሳ አለይህ ሰላም ሲያይ ጊዜ ሁለት ነበር ያገኘው፣ ሁለት ነበር ያገኘው። የታለ አንደኛው ብሎ ስጠይቀው እኔ ያላየሆን ብሎ ሸመጠጠው፣ ይክደዋል። እረ ተናገር ይለዋል ሰውየው አይን ያላየውን ብሎ ይክዳል። ከዚያ በኋላ ዒሳ አለይሂ ሰላም ያን ያለውን ተመገቡና ሄዱ። ከዚያ በኋላ ይህን ህፃን ልጅ አገኘው። ቅድም ያልኳችሁን ማየት የተሳነው ነበር። ዒሳ ቢስሚላህ ብሎ በአላህ ስም ብሎ ይህን ነገር ያኔ ፈርድ አላህ አይኑን አላህ ስብሓነሁ ተዓላ መለሰለት ለዒሳ አለይሂ ሰላም በዚህ ጊዜ

ነቢያችን ሰለላሁ አለይሂ ወሰለም ምናሉ አንድ ሰው ከሞተ በኋላ በጀነት ውስጥ ደረጃ ከፍ ሲደረግለት ይመለከታል አሉ ይጠይቃል ይህ ደረጃ በየትኛው ስራ ነው የተጨምረልኝ ይላል ምክንያቱም እኔ ስራ አቋርጫ ያለሁ ሞች ያለሁኝ ይላል ከዚያ ምን ይባላል ፈይቃሉ ሀ ብስትግፋሪ ወለዲከ ለከ ይህማ ልጅህ ለአንተ ከሞትክ በኋላ ባደረገለት ስትክፋር ምክንያት የተጨመረለት ደረጃ ነው ይባላል ስለዚህ ልጅ ለአባቱ ማንኛውም ሰው ለሞተ ሰው ስትክፋር ማድረግ ይችላል ማለት ነው ሁለት ለዱዋና ለስትክፋር ማስረጃ ያገኛል ሶስተኛ ምንድነው ሰደቃ ማድረግ ለሞተ ሰው በነቢያችን ስለ ላሁ አለይ ወሰለም ጊዜ የሆነ ሰው እምናቱ ሞታበት ለተወሰነ ጊዜ ተሰውሮ ነበር ነብያችን ስለ ላ ለ ሰለም ወደ እርሳቸው ጋር ከመጣ በኋላ አይነኩንት አሉት የት ነበር ካሉት

አንቱ የአላህ መልእክተኛ ወይ እናቴ ሞታብኛለች። ለእርሷ ብዬ ሐጅ እና ዑምራ ላድርግ ብላ ጠየቀች። ጅ ንሃ ዕተቢሪ ብለዋታል፣ አዎ ስለ እርሷ ሐጅም ዑምራም ማድርግላት ብለዋታል። እነዚህ አምስቱ ቃል በቃል በነቢያችን ስለ ላ ስለም አንደበት የተነገሩ ናቸው። ሌላ ግን በሞተ ሰው ላይ ቁርአን በቅራት ምናምን የሚለው ነገር ምንም ማስረጃ የለም ቁርአን ሐዲስ። እሺ አመሰግናለሁ። ሁለተኛ ረመዳን የሆነ አንድ ሰው ረመዳን ቀዳ ከነበረ እሱ ያን ቀዳ ሳይከፍል ሁለተኛ እንድን ረመዳን ደርሶበታል፣ እና የሰውዬ ምን ምን ነው ማድረግ አለበት? አንድ ሰው የረመዳን ቀጣ ካለበት ቀጣዩ ረመዳን ሳይመጣ በፊት ቀጣዋን መክፈል አለበት። ካልከፈለና ቀጣዩ ረመዳን ከገባበት ለሁለት ይከፈላሉ። አንደኛ ያለምንም ምክንያት ቀጣይ ረመን ድረስ በመሳነፍ ምክንያት ያሳለፈ፣ ለምሳሌ ዛሬ ቀጣጣለሁ ነገ እያለ ቀጣዩ ረመን የገባበት ይህ ሰውዬ፣ ስለዚህ ያስላለፈው ረመን ቀም አለበት ከፋራን ጥቃት አለበት። ቀው ምንድነው ያን ያልጾመውን ቀን መጾም፣ ለምሳሌ አስር ቀን ከሆነ ያለበት አስር ቀን ይጾማል። ከፋራው ምንድነው ለአስሩ ቀን አንዳንድ ምስኪን ማብላት፣ አስር ምስኪን ማብላት። ማብላት ካልቻለ ስለ እያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዛ መስጠት፣ ለአስሩ ቀን አስራ አምስት ኪሎ ሩዝ ገዝቶ ለድሆች መስጠት ማለት ነው። ቦታቸው ነው እንደዛ ማድረግ ይጠቃል።

እሺ ሶል ጥያቄ ካለ መጠየቅ ትችላለ። አይገርማችሁም እስቲቃማ እንድኖረን እና ኢማን በትክክል እንድኖረን ከፈለግን ሊሳናችንን መሐፈዝ አለብን፣ ወይም ምላሳችንን መቆጣጠር አለብን። ከመጥፎ ንግግር፣ ከሽር ከቢዳ ከማንኛውም ነገራቶች፣ ከመጥፎ ነገራቶች በአጠቃላይ ምላሳችንን መጠበቅ አለብን። የአላህ መልክተኛ ሌ ሰላቱ ሰላም ምን ይላሉ? ላየስተቂሙ ኢማኑ ዓብዲን የአንድ ባህሪያ ኢማን እኮ ቀጥ አይልም፣ ሀታ የስተቂመ ቀልቡሁ ቀልቡ ቀጥ እስከሚል ድረስ ወላ የስተቂሙ ቀልቡሁ ቀልቡ ደግሞ ቀጥ አይልም፣ ሀታ የስተቂመ ሊሳነሁ ሊሳኑ ይሄ ምላሱ ቀጥ እስከሚል ወይም ደግሞ መልካም ነገር እስከሚያስተካክል ድረስ ወይም ደግሞ መልካም ነገር መናገር እስከሚችል ድረስ ወይም ደግሞ ከመጥፎ ነገር እስከሚከለከል ድረስ ኢማኑ ቀጥ አይልም። ልቡን ቀጣ የልማሉ ያለ ምልተኛ ለ ሰላቱ ሰላም። እና በምንችለው አቅም ከመጥፎ ነገር ልንከለከል፣ በኸይር ነገር ልናዝ፣ ምላሳችንን ደግሞ በምንችለው አቅም ልንጠብቃት ይገባል። አሁን ላይ መጥፎ ነገር የሚያናገራት ነገራቶች እጅግ በጣም ብዙ በእኛ ጠገብ ሊጎተኩትን ይችላሉ። ከነፍስያችን ከነፍሳችን ጀምሩ። ነፍሳችንን ከኛ መጠበቅ አለብን። በአንማን ከአላስበአላ ስባኑ ተላ በአላ ስባኑ ተላ የተደገፈ ሰው ከነፍሱ ራሱ ይጠበቃል። ምክንያቱም ነፍሳችንን ራሱ በመጥፎ ነገር ታዛለች አይደለ? በመጥፎ ነገር የምታዘውን ነፍሳችንን ራሱ የሚቆጣጠርልን አላ ስባኑ ተላ ነው እና በአላህ እንደግፋለን ምላሳችንን በዚህ ክር በጥም በቁራን በመቅረት በተለያዩ መልካም ነገራቶች ላይ እናዘውትራት። ምክንያቱም የሰው ልጅ የሆነ የሚወስደው ነገር ይፈልጋል ወይም ደግሞ ምላሱ ላይ የሚያደርገው ነገር የሚያወራው ነገር ስለሚፈልግ ያንን ነገር ደግሞ በመልካም ነገር ከቀየር ነው። መልካም በመናገር ከቀየር ነው። ዳዋ በማድረግ ለሰዎች ኸይረ በማሰብ ምናምን እንደዚህ ከቀየር ነው። ኸይረ ነገራቶች ሁሉ ወደ እኛ የመ እዚች ምድር ላይ ስንኖር ሁላችንም ሀላፍትና አለብን። ሀላፍትነታችንን ካልተወጠን ደግሞ እንጠይቅበታለን። እና ሀላፍትነታችንን እየተወጠን ነው ወይ ብለን ሁላችንም ራሳችንን እንጠይቅ ዘንድ የሆነ ሀዲስ ላሳውታችሁ። የአላህ መልክተኛ ዓለይሂ ሰላት ሰላም በሶሂህ ቡኻሪ ላይ ምን ይላሉ? ኩልኩም ራኢን፣ ሁላችሁም እረኛ ናችሁ፣ ሁላችሁም ሀላፍትና አለባችሁ አሉ። ወመስኡሉን አራእየቲ፣ አንድ ሰው ደግሞ በተሰጠው ሀላፍትና ላይ ተጠያቂ ነው አሉ ኢማም ለምሳሌ ራእይን ወህወ መስኦል አራእየቴ ያን መስኦል ነው ወይም ደግሞ ሀላፊ ነው። በተሰጠበት ነገር ለግሞ ተጠያቄ ነው ይጠየቅበታል ይጠየቅበታል በዛ በተሰጠው ሀላፍትና ላይ ምንድን አደረግከበት? እንደታደረከው እንደታወጣሁ በስነ ሰዓት መርተሃን አመራህም የሚለውን ነገር ይጠየቅበታል አሉ። ወረጅሉ አንድ ወንድ ደግሞ ፊ አህሊ በቤተሰቦቹ ላይ ሀላፊ ነው። ራን ወህወ መስሉን አራእያቲ በተሰጠው ራእይ ወይም በተሰጠው እረኝነት ወይም በተሰጠው ሀላፍትና ደግሞ ምንድን ነው ተጠያቂ ነው። ወልመርአቱ መርአ ደግሞ አንድ ሴት ደግሞ ፊ ቤት ዘውጅሀ በባሏ ቤት ላይ ምንድናት ራዕየቱን ምንድናትን እንትናትኝ ሀላፊ ናት ወይም ደግሞ እረኛ ናት። ወህያ መስኦለቱን አራእየት ሀ በተሰጣት ሀላፍትና ደግሞ ትጠየቅበታለች። አሉ ያላህ መልክተኛ አለ ሰላቱ ሰላም ማለት ነው። ስለዚህ ምን ያክል ሀላፍትነታችንን እየተወጣ ነው? ለምሳሌ ሴት ልጅ በባለቤት እረኛነት ወይም ደግሞ ሀላፊነት ስትባል ልጆቹ ላይ ያኔ ቤቷ ላይ ራሷን መንከባከብ ላይ በማንኛውም ሁኔታ ላይ ተጠያቂ ናት። እንደዚሁም ባል ደግሞ በቤቱ ላይ ተጠያቂ ነው። ልጆችህን በስነስርዓት አሳድግሃል ወይ? ሚስትህን በስነስርዓት አስተዳድርሃል ወይ? እያንዳንዱን ነገር ይጠየቃል። ነው መልቃ ማለት በስነስርዓት ይህን ነገር ካልተወጣ ተጠይቆ ምናልባትም ደግሞ ጀሀነም ሊያስገባው ይችላል። ያስራው ማለት ነው ገብታቸ እንደ ወይም ደግሞ ጀነት ሊያስገባው ይችላል የሰራው መልካም ስራ ሴት ልጅም በሰራችው መልካም ስራ ጀነት ልትገባ ትችላለች፣ ጀሃነም ልትገባ ትችላለች። ስለዚህ የተሰጠነን ሀላፍትና በስነ ስርዓት መወጣት አለብን። ማንኛውም ሰው እዚች ምድር ላይ ዝም ብሎ አልተፈጠረም። ሁላችንም ሀላፍትን አለብን የተሰጠነን ሀላፍትና ደግሞ በስነ ስርዓት መወጣት አለብን ማለት ነው። አላ ስብሃነ ታላ ሀላፍትና ወቶቻችንን በስነ ስርዓት የምንወጣ ያድርገን። አላ ስብሃነ ታላ ባስቀመጠን ነገር ላይ ታማኝ አድርገን። አላ ያፈዝከም አሰላሙ አሌይኩም ሙሪ የሆነ በጣም አስፈሪ የሆነ ታሪክ ልንገራቸው። አንድ ሰውዬ እህቱ ትሞታለች። ከዛ በኋላ ወደ መቃብሮ ይወስዳታን ይቀብሯታን፣ ይመለሳሉ። ቀብሯ ከተመለሱ በኋላ ግን የሆነ ቀይ ይጠፋበታል። ወንድሟ ማለት ነው። ከኪሱ ወርቅ ነበረ። ያ ወርቅ ቢሷን በሚቀብራት እና ከቀብሮ በሚያወርዳት ጊዜ እንትኑ ይሄ ወርቁ እስሩ ወድቆ ከእሷ መቃብር እንደገባ ያስታውሳል። ከዛ በኋላ ምንድን ነው የተከሰተው? ተመልሶ ወደ መቃብሩ ሲሄድ መቃብሩ እየነደደ ነው አያገኘው። ከዛ በጣም ደነገጠ። እንዴት ሊሆን ይችላል? እህቴ በጣም ሷሊህ ነበረች፣ እንዴት ይሄ ሊሆን ይችላል እያለ ወደ ቤቱ ተመለሰ። እናቱን ጠየቃት። ማዬ እህቴ በጣም ጥሩ ሰው ነበረች፣ ሷሊህ ነበረች፣ አላህን የምትፈራ ነበረች፣ ከቤቷ እንኳ ወጥታ አታውቅም ነበረ። እንዴት ሊሆን ይችላል? መቃብሯ እኮ እየነደደ ነው፣ አያገኘሁት ብሎ እናቱን ይጠይቃታል። እናቱም ሰላቷን ተታክር ነበር፣ ልጅ ብላ መለሰችለት። ሰላቷን ተታክር ነበር ወይም ደግሞ ሰላቷን በሰዓቱ አሰግድም ነበረ ከወቅቱ ተታክረው ነበረ ብላ መለሰችለት ማለት ነው። ያኔ ወደኛ ዞር ብዬ ራሳችንን እስኪ እንገምግም አልኩኝ። ስንቶቻችንን ሰላት የምናሳልፈው? ስንቶቻችንን ስልክ እስክሮል እያደረግን ሰላት የምናሳልፈው? ስንቶቻችንን ማላያ ዓይኒ እያወራን ሰላታችንን የምናሳልፈው? አላህ ስብሃነ ወተዓላ የዛተ በዛቻለ በነገራችን ላይ አለ። ፈወይሉ ሊል ሙሰሊን ወዮላቸው ለሰጋጆች ብሎ ወዮላቸው፣ ወይል የሚባል ጀሀነም አለላቸው ማለት ነው። ወዮላቸው ያኔ ወዮላቸው ቢሆንም

እንትን ከሆነ አስፈሪ የሆነ ነገር ከተናገረ፣ ፈከይፈ ቢመላ ይሰል የማይሰግድ ሰው ከሆነ ምንድን ነው የዚህ ሰው የመግቢያ ነው። ግብታችን አንድ ሰው እየሰገደ ሰላቱን ሰላታ አኸረ ብቻ እንደዚህ ዋዕድ ካለበት ወይም ደግሞ ጀሀነም እንደሚገባ አላህ ከተናገረ፣ እንዴት ነው የማይሰግድ ሰው የአላህ መልተኛ ሌ ሰላት ወሰላም አዩ ለአመሊ አሐቡ ሐቡ ኢለአላህ ተብሎ ሲጠይቁ፣ ከአላህ ዘንድ በጣም ተወዳጅ የሆነ ነገር ምንድ ነው ተብሎ ሲጠይቁ፣ ቃለ ሰላቱ ረቢ ወሰላሙ አለ አሰላቱ አለ ወቅቲሃ፣ ሰላታቸውን በወቅቱ የሚሰግዱ ሰዎች ናቸው። አላ ስብሃነ ተዓላ ዘንድ በጣም ተወዳጅ የሆኑ ሰዎች ብለው ነው የመለሱት። ያላ መልተኛ ሌ ሰላት ወሰላም ስለዚህ ሰላታችንን በሰዓቱ መስገድ አለብን። ሰላታችን በሰዓቱ እንስገድ። ጀማዓ ሞት መቼ እንደሚመጣ አናቅም። ወጣት ነሽ ትንሽ ነሽ ትልቅ ነሽ እንደዚህ ነሽ ምናምን አይጠብቅም። ነገ ይዞ ሊሄድ ይችላል። ስለዚህ ተውበት እናድርግ። ላሳለፍ ነው እያንዳንዱን ነገር ተውበት እናድርግ። ሰላትን ማሰግዱም ሰላታችሁን መስገድ ጀምሩ። አላህ ሱብሃነሁ ወተዓላ ማ ሰለከኩም ፊ ሰቀር። ሰቀር ወደ ሰቀር ምን ወሰዳቸው ተብሎ ሲጠየቁ አሉ ለም ነኩ ሚነል ሙሰሊን ከሰጋጆች አልነበርንም ብለው ነው የሚመልሱት። ሰጋጆች ካልነበሩ ሰቀር ወደ ገሀነም እሳት ውስጥ ነው የሚጎትቱት በጣም ከበድ እና አስፈሪ

ወደ ሰላት ወይም ወደ መስጅድ አይሄድም ነበረ። ለዛ ነው ይቺ የቁርአን አንቀጽ የወረደችው ብለን የመለሱት ማለት ነው። እና ጥንቃቄ ልናደርግ ለ ስላም ብኒ ሰሚያ ራማ ላ ተዓላ ምን ይላሉ አታሪክ ሰላት ሰላትን የተወሰው አሸሩ ሚነሳሪ ወዛኒ ከዝሙተኛና

ዙሩ ይጠይቃቸው ነበር። እኛም ዛሬ የማይሰግዱትን ሰዎች መጠየቅ አለብን። ነገ ሞት ቢመጣባቸው ምንድን ነው መልሳችሁ እያለ መጠየቅ አለብን። በምንችለው አቅም ሰዎችን ልናስታውሳቸው፣ ሰላታቸውን በሰዓቱ እንዲሰግዱ ልናደርጋቸው ይገባን። በምንችለው ሰው የሚያስታውሰው ሰው ይፈልጋል። እና በምንችለው አቅም ሰላታችንን በወቅቱ እንስገድ። አላህ ስብሃነ ተዓላ ከትክክለኛ ሰጋጆች ትክክለኛ እሱን ከሚያመልኩት ባሮቹ አድገን አላህ

አንድ ሺህ ጊዜ ራሱ ቢሰግዳተኝ ያነሰላት ተቀባይነት የለውም አሉ ማን ነው አለማ ተቢን ዑሰይሚን ራሂመሁላህ ተዓላ ማለት ነው እና በሁለት መንገድ ሊያልፍ ይችላል ለምሳሌ ረስቶ ሊሆን ይችላል ሁለተኛ ደግሞ በእንቅልፍ ምክንያት ሊደርሰ ይችላል በዚህን ሰዓት ወደው እንዳስታውሰ መስገድ አለበት ወይም ከቅልፉ እንደተነሳ መስገድ አለበት ወላኪን ሆን ብለን ግን ማሳለፍ የለብንም በተለይ ደግሞ መዳን ቤት የምንሰራ ሰዎች ይችን ሰርተን ይችን ሰርተን ይችን ሰርተን እያለ ዝም ብለን የምናሳለፍ ሰዎች አለን። ወይም ደግሞ ይችን አድርገን ይህን በልተን ኔ ከወቅቱ ማሳለፍ የለብንም። በምንችለው አቅም ሰላትን በወቅቱ መስገድ አለብን። አላ ስብን ታላ ዘንድ ተወዳጅ የሚያደርገን ነገር ራሱ አንዱ ምንድነው ሰላትን በወቅቱ መስገድ ሲሆን፣ ሁለተኛ ደግሞ ከቀብር ቅጣት ራሱ የሚጠብቀን ሰላታችንን በወቅቱ መስገድ ነው። ሶስተኛ ደግሞ ከጀሃነም እሳት የሚጠብቀንን በተመሳሳይ እንደዚሁም ያኔ ሰላትን የሚያሳልፉ ሰዎች ራሱ ወይል የምትባል ጀሃነም እንደተዘጋጀችላቸው አላ ስብን ታላ ተነግረና፣ በምንችለው አቅም ሰላት አደራ፣ አደራ ሰላት ላይ አላ ስብን ታላ እንግዲህ ሰላታቸው ላይ ኢስቲቃማ ካላቸው ሰዎች አድርገ